በመንፈስ ቅዱስ ስም ሚያዝያ ሰባት በዚች ቀን የከበረ ቅዱስ ፊቅጦር በሰማትነት አረፈ። ለዚህ ቅዱስ የአባቱ ስም ህርማኖስ ነው። እርሱም ለዲዮግልጤኖስ የአማካሪዎቹና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩንና ንግሩ ሁሉ ከእርሱ ጋር ነበረ። የእናቱ ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉስ አቀረበው። ንጉስም በመንግስቱ ውስጥ ሶስተኛ ማዕረግ አድርጎ ሾመው። በዚያን ጊዜ እድሜው 20 ዓመት ነበረ። እርሱም የዚህን ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለመቋረጥ በቀንና በሌት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል። ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆስሞስና ድሚያኖስ እናት ቅድስ ቴዎዳዳን በገደሏት ጊዜ ንጉስን ስለመፍራት ሊቀብረት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ፣ ከንጉስ ስለሚመጣው ቅጣት ሳይፈራ ቀብራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸው እና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉስ ከሰሰው እንጂ አልሰማውም። ተከሶም ወደ ንጉስ ባቀረቡት ጊዜ አማልክት ያልሆኑ ርጉሳን ጣዖታትን ለሚያመልክ ሰነፍ፣ ዝንጉ፣ ልብ የለሽ ለሆነ ንጉስ አላገለግልም። ከዛሬ ጀምሮ ለህያው ንጉስ ክርስቶስ እገዛለው የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣልለት። አባቱ ሄርማኖስም ወደ እስክንድሪያ እንዲለከውና በሄርማኒዎስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሱን መከረው። በዚያን ጊዜም ከአደባባይ አውጡት። እናቱም በብዙ ለቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆች ምስኪኞች፣ ስለ ሙት ልጆችና ስለ ባልቴቶች የሚሸኙትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉሞ ወሰዱት። በእስክንድሪያ ሀገር ወደ መኮንኑ ሄርማኔዎስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማይ አውጥቶ ስለ ክብራቸው መናገር በሚያስጨንቁ የብርሃን ማደሪያዎች አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት በአፈሉት በዘፈት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ አስተኘው፣ ከበታቹ እሳትን አነደዱ። ደግሞም ከወሻባ ማንደጃ ውስጥ ጨመሩት። በየአይነቱ የሆነ ስቃይን ማሰቃየት፣ የክብር ባለቤት ጌታችንም ያጸናውና ከስቃዩ ያስታግሰው መልአኩንም ልኮ ከመቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። ከዚያም ታላቅ ስቃይን አሰቃዩት፣ ምራሱን ቆረጡ፣ በእሳት የአጓሎቹን ሽንካሮች በጎኖቹ ውስጥ ጨመሩ። እግዚአብሔር ግን አጽንቶ አስታግሶ ያለ ጉዳት በደና ያነሰዋል። ከዚህ በኋላ በዚያ በረሃብ እንዲሞት በዱር ባለ ግንብ ውስጥ አሰሩት እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ሌዶች እየሰጠ ኖረ። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ ስላደረ ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የሄርማኖስ ልጅ እንደሆነ ነገሩት። መኮንንም ወደሱ አቅርበው ብዙ ሸነገረው። ባልሰማውም ጊዜ ያሰቃዩ ዘንድ አዘዘ። ጅማቶቹን መዘዘ። አፉን። መቱት። ቁልቁል ሰቅለው በእጆቹ ላይ ከባድ ደንጊያ አንጠለጠሎ ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይት አፍልተው በላዩ ደፉበት። በማበሪያ ማበሪያዊት አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግሞም ዘቅዘቆ ሰቀሎት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጾለት አያጸናው አረጋጋው። ስሮቹንና ህዋሳቶችን በቦታቸው መለሰለትና ዳ ነው። አንዲት አስራ አምስት ዓመት የሆናት በላቴና ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበረ። መላእክትን በእጆቻቸው አክሊሎችን ይዘው እነርሱ በቅዱስ ፊቅጦር ራስ ላይ ሲያደርጓቸው አይታ፣ እንዴት እንዳየች ለአዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያቺን በላቴና በጌታችን አመነች። መኮንኑም ራሷን በሴፍ እንዲቆርጡ አዘዘ። የሕይወት አክሊሉም ተቀበለች። ሁለተኛም የአመኑትን ሁሉ ራሶቻቸውን እንዲቆርጧቸው አዘዘ። የሕይወትም አክሊል ተቀበሉ። ከዚህ በኋላ የከበረች የቅዱስ ፊቅጦር ራስ ሲቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወትና የድል አክሊል ተቀበለ። ምዕመናን ሰዎችም ስጋውን ወስደው በከበሩ ልብሶች በደርብ በፍታ ገነዙት። እናቱ ማርያምም ከአንጾቅያ እስክትመጣ በንጹሕ ቦታ ኖሩት። በመጣች ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያን ሰርታ ስጋውን በውስጧ አኖረች። ከእርሱም ታላቅ ድንቆች ታማርቶች ተገለጡ። ለእግዚአብሔር ምስጋና ይሁን። በረከቱ ከኛ ጋር ትኖር ለዘለሙ አሜን። ዘቅረብ ኩማ የሌት ያዘኪር የማራፍ መፈጸም ዘልፈ ለላነቡ ተወከብ ዘኔቴ መጽፈ